አቤት ቅድም የሆነ ጥያቄ አልገባኝ ብሎ ስለሰራ ከነበረው እስኪ አውጭ ላሳይሽ። እሱ ስምንተኛው ጥያቄ ሲገልጽ፣ ደኛ እቺ እኮ በዚህ ፎርሙላ ነው የምትሰራ እስኪ አላየሽውም? እና አሁን ትዝ ብሎኛል፣ ቤት ሂጅ ሞክረዋለሁ። ወይ ከዚች ደባሪ ጓደኛዋ ጋር ነው እንዴ ማን ነና እንዴናታ ኦ አቺ ነገር ላይ ያጠላሉ ደግሞ ወይኔ ሰላም በላቸው ቢያንስ ሃይ ሂሩቴ እንዴት ነሽ እግዚአብሔር ይመስገን እንዴት ናችሁ ጓደኞቼ ኪሩቴን አቤት ነው የምታውቂያቸው እነዚህ ልጆች እባክሽ እኛ ሀገር ቤት ጎረቤት ነን እዛ ነው የማውቃቸው ኧረ ሁኔታቸው ግን እጅ ጓደኞች አይመስሉም እንዴት እኔ እንጃ የሆነ ወጣ ያሉ ነው የሚመስሉት አው እባክሽ ቤተሰብ ጋር እኮ ሲያድጉ ግን እንደዚህ አይደለም ነበር ያደጉ ግን ከቤተሰብ ከቤት ሰው ተለይተው መጡና እንደዚህ ወጣ ያሉ ሆኑ ሽን ቤተ ክርስቲያኑ መች ይሻል? በኋላ እሄዳለሁ። ደስ ይለኛል እንድትመጪ። በእናትሽ ዛሬ ይቀወጣል። ወደ ከተማ እንወጣለን። አሁን እንወጣለን። ያንችን ፋራ እንወስዳት። አሁን እንወስዳት። ግን አንቺ ባለፈው ክላስ እንጠቀምበት ዛሬማ

ስምለቤተክርስቲያን ሄዱ። ምን አለ? ውይ እንደኛ እንኳን ነጠላቸውን ለብሰው ሄዱ። ውይ አንቺ ደግሞ ከዚህ መጽሐፍ ሁልጊዜ አትላቀቂም። እንደ ዛሬ እንኳን እንውጣ፣ እናፈታለን። በል እስኪ። ውይ ጓደኞቼ ይቅርታ አድርጉልኝ። ምክንያቱም ፕሮግራም አውጥቼ ስለማንብ አለማዊ ደብተር ሳነብ ቆይቼ አሁን መንፈሳዊ ደብተር እያነበብኩ በኋላ ደግሞ ከመቅደስ ጋራ ቤተክርስቲያን ልንሄድ ተቀጣጥረን ነው። ውይ አንቺ ደግሞ ከዚህ መንፈሳዊ መጽሐፍ አትላቀቂም። ለቅዱስ ቁርባን እንድበቃ ምን ላድርግ። ልትቆርቢ ነው? ቀጣይ ደግሞ ትመለኩሻለሽ። አይገርምሽም ማሂ፣ ለነገሩ ከዛች ጓደኛሽ ጋር እየተከተሽ አብረሻ ልትመለኩሽ ነው እንዴ? ምንስ ነው ቢዚ። ይልቁን አብረሽን ብትዝናኝ ነው የሚሻል። ይልቅስ በወጣትነትሽ እድሜ ፈታ በይበት፣ ኋላ ይቆጭሻል። ሲያልፍ በወጣትነትሽ ፈታ በይ ነው ያላችሁ? በወጣትነት ዘመናችሁ እግዚአብሔርን አስቡ እንጂ አለማዊ ነገር አስቡ መች ተባለ። ካልሽሽ ኋላ ወጣትነት ሲያልፍ የሚያገባች ስታጭ ትመለኩሻለሽ ለማንኛውም የሌላ ቀን እንመጣለን። የሚያገባሽ አላችሁ ትዳር እኮ የእግዚአብሔር ስጦታ እንጂ እንደዚህ ስለዘነጣችሁ፣ ስለተኮኳላችሁ የሚገኝ ነገር አይደለም። አይደ ዝማቻዬ አስቤበት እሺ፣ ሌላ ጊዜ እንመጣለን። ጥሩ ስለይዝሻል ዘን ጎዲሙ ችግል ለምቤት ክታ ይዝሻቸት ምጭ እነ ማህሌትን ብለሽ ነው ወይ? በጣም አስቸጋሪ ልጆች ናቸው እኮ ቆይ ምን ሆኖ ነው ከገጠር ከመጡ በኋላ እንደዚህ ሆኑት? አዎ ከገጠር በፊት በጣም ጨዋ ልጆች ነበሩ። አሁን እዚህ ከገጠር መጡና ቤተሰብ ምን ጊዜ ማያየንም አሉና እንደዚህ ሆኑ ማለት ነው። ያው ከገጠር የሚመጡ ልጆችና ወደ ግቢ ሲሄዱ እኮ አዲስ ነገር ስለሚያዩ ሌላ ነገር ነው የሚመስላችሁና ወደ ቤተ ክርስቲያን ማምጣት መልመድ አለብን። ልክነሽ ግን ደግሞ እኔን ራሱ ከቤተ ክርስቲያን ሊያስወጡኝ በጣም ነው የሚጥሩ። እንደዚያማ መሆን የለበትም። አንቺ ወደ መንፈሳዊ ነገር መሳብ ነው ያለብሽ። እነሱ ደስ ባይልሽ እንኳን አንቺ ወደ ነሱ መሄድ የለብሽም። እነሱ ወደ እዚህ መሳብ ነው ያለብሽ። እስኪ እሞክራለሁ፣ በቻልሁት እግዚአብሔር ቢያግዘኝ ሞክራለሁ። አዎ ሞክሪ። ወደ መንፈሳዊ ነገር ለመሳብ መሞከር አለብን።

እናመሰግናለን። እኔ ግን እውነት በቃ ሮቴን ለእኔ ካላደረጋችሁ ምንም ጓደኝነታችሁ ምንም ጥቅም ያለው አይመስለኝም። ይህን እንደዚህ ካላችሁኝ መቼ መቼ እና መቼ እኔ ሁሉ ነገር ለናንተ እያደረኩ ምንም አልታስብ። በቅርቡ እግር ላይ ነው የምናበረው። ኧረ እኔ እንጃ እውነት እኔ እኔ የእሷ ልጅ ነገር ግን በጣም እያሳሰበኝ። እኔማ እንዳፋችሁ ቢሆን ደስ ይለኛል። በቃ ለሄሩቴ እናሳካዋለን። መሽቷል፣ እንውጣ። ናይስ እሺ፣ ለበስ ልደውልለትና ልንገረው። ሁሌ ከምንገናኝንበት በቃ እንገናኝ። አሁን ወደ እሷ ቤት የርን ነው። እሺ በቃ ዛሬ ግድ ነው የሚመስለው። አዎ የግዴታ ነው። እሺ በቃ ከዚህ እንዴ ዛሬ ግድ ነው በቃ

በቃዛር በቃ፣ ፈታኝላለ አንቺ ደግሞ ሁሌ ፈሪ ነሽ እንዴ? ቦታ ነው በጣም ያስፈራል። ችግር የለም አይሽ፣ ቦታ የምናደርግባት ቦታ ናት። ግን ለምን እንደሆነ ዛሬ ምን አስታውቅሽ፣ ሰው አለ። ማን ነው እሱ? ሲመጣ ታያለሽ። ያውይሽ። እሺ፣ ልብ ስንቶ የምታ አይደለም እንዴ? እሺ፣ ወንድ ነው እንዴ? ታያለሽ ሲመጣ

አልገባኝም። ማለት ለሳት ነው እንዴ? መጣች። አይ ስራ እንድራት ነው። ቆይ አላሰምናችሁት። ምን? እኔ አሰምናችሁት። ታዲያ ችግር የለም ባስ ነው በቃ ሌላ ጊዜ ሜላት እኮ እኔ

ና መጣና እኔም ደንግጬ የሚሆ ስራ ደንብያቸውው እነሱ። እግ እንኳን እግዚአብሔር አወጣሽ፣ ጓደኛ እንግዲህ እኔ እኮ መጀመሪያም ነግሬሽ ነበረስ አዎ እንኳን እግዚአብሔር አተረፈሽ ድጋሚ እነሱንም ወደ ቤተክርስቲያን ማምጣት ነው እንጂ ድጋሚ ከነዛ ጋር መቀራረብ አያስፈልግም በቃ እነሱ ግን እነሱን ለማምጣት ብዬ እኔ ሌላ ውስጥ እየገባሁ ይመስለኛል አዎ ኧረ መጀመሪያ ራስን ጠብቆ ነው ሌሎች እንትን ማለት የሚገባ እኮ ከዚህ በኋላ እንደው ፊት ነሳቸው እንደዛ ይሄን ነገር አያስፈልግም በቃ አዎ የሀገሬ ልጆች ናቸው ብዬ ነው እንጂ አያስፈልግም አዎ እንደዛ ነው ማድረግ የሚያስፈልግ ነው

ሄሩት፣ ይበቃ፣ እቺ። ሌላ ጊዜ እንገናኛለን። አዎ፣ መርሳለን። አይ፣ በቃ ወይ የሀገር ቤት ተማ ወይ ጉድ ባለፈው ዕለት ምን ነበር ያልኩሽ? ወይ አንቺ ያልሽው ነገር ደረሰ። ነው እንጂ ኮን ያሰላክላታል ብያለሁ አላልኩሽም ብለሽ ነበር። ወይ ጉድ። እና ይሄ ነገር ዝም ብለን ማየት አለብን? ወይ አንድ ነገር ግን ማድረግ አለብን ከዚህ በኋላ ይልሽ፣ ተከታትለን ተከታትለን፣ እኔን ስራቸውንማ ማጋለጥ አለብን። አዎ፣ አንድ ነፍስ እንኳን ብናድን እኮ ለኛ ትልቅ ነገር ነው። አዎ ነጥ በቃ ይሄን ማድረግ አለብን። የውነት እንዴ! እግዚኦ ምን አይነት ሰዎች ናቸው? ደፋ ደስማ

ምን ነው ዛሬ ደግሞ ነጠላ ለብሰሽ አገኘሁሽ፣ ቤተክርስቲያን ቆይተሽ ነው? አው ቤተክርስቲያን ቆይቼ ቅድም የጀመርኳት ታሪክ ነበረች እሷን ልጨርሳት፣ ደስ ብላይ ነበርና ነጠላይን ሳላወልቅ አገኛችሁኝ ማለት ነው። እህ፣ ዛሬ የሆነ ነገር አስበን ነበር። ምንድነው መሳኛው? ቤት እንገብዘሽ። ሚመቸኝ ግን አይመስለኝም? እንዴ ለምንድን ነው የማይመቸሽ? አይመቸኝም ለካስ፣ ይቅርታሽ ከልብሽ ያልነበረ ይገርማል። እንደዛ እኮ ማለት አይደለም። እና ከልብሽ ከነበረ ለምን ስለማይመቸኝ

ምን ነው? ቁጭ በይ። ምን ነው? ደነገትሽ? ይሉት ሄድን። ደህና ነሽ? እና ደህና ነኝ። ምንድን ነው የተፈጠረው? ይመጣሉ። ቆይ ቁጭ በይ እንጂ። ምሳ ተጠርቺ እኮ ነው

ሄሎ መቅዲ፣ ኧረ እባክሽ ቶሎኔ። አዎ ቶሎኔ ሰላዊ ቤት ባክሽ ችግር ተፈጥሯል። ሲሆን ዘመን እንደዚህ